ሰላም እንዴት ናችሁ? ለዚህ ዩትዩብ ቻናል አዲስ የሆናችሁ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ይመቻችሁ? ስም አንተ፣ በትምህርት ሰዓት እዚህ ምን ትሰራለህ? እስቲ ገምት። ማምላ አይደለህ? ምን እያስ ነው ይመስላል? እኔ ነኝና አንተ ምን እያልክ ነው? እ ምን ታለግ ነው? ዘርጋጅህን ዘርጋጅህን። አሁን ምን ዳበደበ? እንዳንተ አይነቱ ልጅ መደብደብ ብቻ ሳይሆን መገረፍ። ወይኔ እንዳንተ አይነቱ ነው እኮ እንደዚህ ሆኖ በኋላ ያገር ሸክም የሚሆነው። ሰው ያላገገ በመጀመሪያ እኔ ለምጎች እንዳለው መጠየቅ አለብኝ። ይሄ ያንተ ጊዜ ሲሆን የኔ ጊዜ ነው። ድብድብ አታ ጊዜ ቀልቷል። እሺ እሺ፣ እስቲ ተናገር። እስኪ ምን ሆነ ነው? በባለፈው አይደለም ላይ ለአለቃ ገላሃና የሚከብተላት እና ምሳሌ ታልመለስክ ብለስ ታስጨንቀኝ ብሎ አላስተውል። አሃ ለዛ ብለ ነው አጠብቀ ያማርኛ ክፍለ ጊዜ ላይ የወጣው አሁን ገብቷል። ጥያቄ መልስ ነው እንጂ ክፍለ ጊዜውን ጥለውጥ አልኩኝ አልኩኝ፣ ወይ ለምን ዝም ትላለህ? አልኩኝ ወይ መልስም አትሰጥም። እንዲህ ኩራተኛ ነህ አንተ፣ ተው እባክህ፣ መልስም የለህም። እንዲህ እንግዲህ አይነት ነገር። ምን እየሰራችሁ እንደነበል ታስረዱኝ ትችላላችሁ? ዳይሬክተር

ይሄ ባለጌ አሁንም ቢሆን እየሰደበኝ ነው። ልብ አገልገል እንግዲህ ሳምም እሱ እንጂ እኔ አይደለሁም የተሳደብኩት። ዝም በሉ። ይሄኛን ትምህርት ቤት አይወክልም። ወላጆች ገንዘባቸውን፣ መምህራን ደግሞ እውቀትና ጊዜያቸውን ኢንቨስት የሚያደርጉት ተማሪና መምህርን ለማደባደብ አይደለም። በትክክል ብለዋል ርዕሰ መምህር። እኔ እንደውም የዚህን ተማሪ ጉዳይ እያሰብኩበት ነበር። ይህ ተማሪ ከዚህ ትምህርት ቤት ብቻ አይደለም መባረር ያለበት በለትምህርት ሚኒስተር ደብዳቤ ያስገበተን የግልም ቢሆን የመንግስትም ቢሆን የትም ትምህርት ቤት ድርሽ እንዳይል። በቃ ደንዞ መቅረት ያለበት ሰውዬ። የበቅል እንደ ማስተማል አራፍህን ዝጋ እንዴ! እኔ የመንግስት ትምህርት ቤት ብቻ ራሱ አስር ዓመት ያስተማርኩትን በዜሮ አባስተ ሆኖ፣ ወይኔ ወይኔ! የግል ትምህርት ቤት መሆኑን የጠቀመ። የመንግስት ትምህርት ቤት ብትሆን ኖሮ ቆዳህን ልጬ ጅማት ነበር የምሰራበት። ጅማታም አሁን ውሳኔ ላይ ደርሻለሁ። ያየሁት ነገር በጣም አስጸያፊ ነገር ነው። ካንድ ተማሪና አስተማሪ የማይጠበቅ ድርጊት ፈጽማቸዋል። ምን እያልሽ ነው? ማለት እኔማ ማንኛውም መምህር የሚያደርገውን ነገር ነው ያደረኩት። ባይሆን የተማሪው ነገር ነው የሚያስጸይፈው፣ የሚያደርገው ነገር ቴ ወደሱ እየመጣውልክ ነው። አንተ መምህር ይቀየርልኝ ማለት እየቻልክ ከመምህር ጋር በመጣላት ምክንያት አማርኛን ትምህርት ብቻ እንድትፈተን ወስኝ ይባላል። ምን? ሊፈተን ነው? ናቲ ደግሞ የሰራው ስራ ትምህርት ቤታችን የማይመጥን ስለሆነ? እንዴ። እንደገና ውሳኔ ተገላቢጦሽ። ያው የተለመደው ማስጠንቀቂያ ነው፣ ጻፊው። አይደለም፣ ተባረሃል፣ ተባረሃል። እንዴ! አረ አይዞ ባልም ብታስተካከል ነው፣ አለ ላንተ ጥሩ ነበር። ምን አይነት ነገር ነው? ስማ አንተ፣ እንግዲህ ሰኔ ሰላሳ አለቀ፣ ጠብቃለሁ። አንተ ወይኒ ነገር ርዕሰ መምህር ሁለት ልጅ አለኝ እኮ፣ ምን ይበላሉ? ምን ይጠጣሉ? እሱን ቀድመህ ነበር ማሰብ የነበረብህ። ወባ ምናምን አለብኝ ያመኛል። እሺ። ሰላም እንዴናችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ኮመንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። ሰላም እንዴናችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ኮመንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ይመቻችሁ።